ቲክቶክ ላይ እየደነሰች እየጨፈረች ራቆታን እየዘለለች እምትውል ሴት አቅፎ ሚተኛ ወንድ ለእኔ ወንድ አይደለም። በአለማችን ላይ በዚህ ሰዓት እጅግ አስደንጋጭ የተባለ አደጋ ተከስቷል። የነቢዩ መሐመድ የመጀመሪያ ባለቤት ማን ናቸው? ቲክቶከሯ ጃኒ በይቅርታ ከእስር መፈታቷ ተሰምተዋል። ሁላችሁ እየመጣች እየጠየቅ እየነበርኩና ለመተኛ ስሄድ እንቅልፍ ሊያመጣልኝ የሚችል ምግብ ነው የምመገበው። የግለሰብ ቱርክ ላይ ነው የሚኖረው። ቱርክ ላይ አንካራ እስላሚክ ውስጥ ለሚሰራው ኡመር አቢይ ኢንፎርሜሽን ተልኮለታል። ማን ነው ለአረፋ በግና በሬንጂ አይሆንም ያለው? እንደዚህም ይቻላል፣ እንደዚህም ይቻላል። እናንተ በብዙ ነገር ላይ በቃ አታክርሩ። እንደዚህም ይቻላል። ዋናው ደም ማፍሰሱ ነው። ደግሞ እኮ ፋንታዋ ቀዩዋ ብትሆን በጣም አሪፍ ነበር፣ እና ዋናው ደም መፍሰሱ ነው። ዋናው ደም መፍሰሱ ነው በቃ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ አማን። የአረፋ ድባቡ ለቀቃችሁ? አንቺ አለቀቀሽ? ምን ነው ይሄ ሁሉ? ኧረ ተይ በቃ፣ ኧረ ይበቃሻል፣ ይበቃሻል የምር በቃ። ከእንግዲህ የአረፋ ድባብ ለቀቅል ያደርግሽ ይገባል። እንደ ሳምንት ሆነ እኮ ሳምንት ሆነ። በዚህ ሰዓት እኮ ብር ብቻ አይደለም አልበረክት ያለው ጊዜም እኮ እየበረከተ አይደለም። እኔ ድሮ ገንዘብ ብቻ ማይበረክት ይመስል የነበረ አሁን ቀኑ መበረከቷል ነው የምላቸው። ማክሰኞ፣ ረቡዕ፣ ሐሙስ እየት እንደሌ ማንነታቸውን እኮ እኛም ግራ ገብቶናል፣ እኛም ግራ ገብቶናል። ጊዜው ግን በጣም ብዙ ነገር እያሳየን ነው። በነገራችን ላይ ጃኒ ተፈታሽ ሰምታችኋል። ደግሞ ቆንጅዬ የሆነች ንግግር አድርጋለች። እስቲ ንግግሯን ልጋብዛችሁ። ልታሰር ሳይሆን ፍቅር ልታሳዩኝ ነው ያመጣችሁት ይቺ ንግግር ልጅቷ ሲጀመር አስባ ያወራች አይመስልም። ድሬዎች ግን ላሳያችሁን ፍቅር ልታሰር ሳይሆን ፍቅር ልታስተምሮኝ ነው ወደዚህ ያመጣችሁኝ፣ ብላ እንደዚህ ጣፋጭ ንግግር ተናግራለች። ኤኒዌይስ ድሬዎች ደግሞ ይለያሉ። ሲጀመርበት ፍቅር እናንተ ትለያላችሁ። እስኪ ጠጋ በሉ አንዴ ልሰማችሁ። ከዛ በኋላም ከተማ ውስጥ እየቦረቀች ነበር። በምስጢር ሲጠራ ከተማዋም ፍቅር ነበር። ከተማዋም ትለያለች። ቤት እየተሠራልኝ ነበር። ለካ አዲሱን ውስታዛችንን ታውቃላችሁ? ሰለምቴውን ህጻኑን ልጅ ከዚህ በፊት ሰዎችን እንደዛ ሲያርበተብት እንደዛ ንግግር እስኪያቅታቸው ድረስ ያዋራቸው እሱ ልጅ አስታወሳችሁ? ህፃኗለች። አሁን ከሆሱ ጋር ተገናኝቷል። ሰለም ቅድም ማሻላ አው እየቀረው ነው። ማሻላህ፣ ስንት ጁዝ አድርገሃል? አይ ገና ነኝ፣ አዲስ ሰለምቴ ነኝ። ማሻላህ፣ አንተ ዳእዋ የምታደርገው ልጅ ነህ አይደል? አደባባይ ላይ አ ኦ والله ስራ ገኘኸው በጣም ደስ ነው። ማሻላህ ዩኒስ ቺግራጅ፣ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ፣ በጣም ጎበዝ ነሽ። ማሻላህ፣ ማሻላህ፣ ማሻላህ፣ በጣም ጎበዝ ነሽ። ጀግና ልጅ ነው፣ በርታ ዳዕዋ ያደርጋል። በአደባባይ ላይ ከታላላቅ ፓስቶሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያሴዝ ተመልክተናል። በጣም ጀግና ልጅ ነው፣ ጎበዝ ልጅ ነው። ማሻላ ዩኑስ ጎበዝ ልጅ ስላገኘ በጣም ደስ ብሎኛል። እኔም ደስ ብሎኛል። ዩኑስ ቁርአን ትቀራል እናለ እየቀረሁ ነው። ማሻላ አሰማለት አሰማ ጀዛክላ

አመሳይ ሙላ ይሄልጅ እንደዚህ መቅዳ ከጀመረ አንቺ አሁን እስከ አስር ዓመትች ጉራን ጨረሰች ነበር። አልጨረስሽም? ጨርሰ ነበር። አልጨረስክም? አይዞሽ ገለቴ ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ገለቴ የሆነ ነገር ሰሞኑን አጋጥሟት ነበር። በዚህም ነገር ላይ ባሏ የእሷን ሀብት እንዳለ ጠቅልሎ ወደ ውጭ ሀገር ማለትም ኬንያ ደርሷል ተብሏል። ይሄ ሰውዬ እውነትም እንደሚባለው የእሷን ሀብት ይዞ ነው ውጭ ሀገር የወጣው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 ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚ እና እንደ ሰማችሁት ነው። እሷ ጥቂት ነገር ራሱ ቢወሰድባት ትጨዋለች፣ የነገር ሐሰት ነው እያለን ነው ይደር ና ይብሰለስቲ። የቤት እስራኤል ልጆች እጃችሁ ደም እየነካ ነው። ምክንያቱም አሁን ቃዛ ውስጥ የሚሆን ያለው ዘር ማጥፋት ነው። ይሄ ኢየሩሳሌም ነግሶ ያለው የእስራኤል መንግስት፣ የእስራኤል መንግስት ሳይሆን የዲያብሎስ መንግስት ነው። መጽሐፍ ቅዱስ ላይ የምናውቀው የእግዚአብሔር እስራኤል መንግስት አይደለም። ምክንያቱ አሁን ዲያብሎስ ነግሷል፣ አለም ውስጥ የቤት እስራኤል ልጆች ደግሞ የዲያብሎስ ወታደር ሆናችሁ ነው የፊልስጤማያኖችን እንትን የምታጽነቷቸው ያላችሁት። የጸነቱ ነው ታውቃላችሁ። እውነቱን መሬት ላይ ያለውን ሀቅ ታቁታላችሁ። እና እኔ እንደ አንድ አክቲቪስት ወራቨር ዝም ማለት አልችልም፣ ይሄን እያዩ። ምክንያቱም ነገ ጠዋት እንደ ዘር ማጥፋት ይተረካል። ለታሪክ እያወራው ነው። ለቤት እስራኤል ልጆች ይድረስልኝ እስራኤል ላላችሁት ወታደሮች እነሱ እንደዚሁ ናቸው። በነገራችን ላይ እኔ ሁሉም አንድ ላይ እንደዚህ የሆኑ ይመስለኛል። አንዳንድ ከእነሱ ውስጥ የተመረጡ ሰዎች አሉ። እንደዚህ ቲንግ ፖዘቲቭ የሚያስቡ ሰዎች አሉ። እንደዚህ እኮ ሂዩማኒቲ ብንሆን እኮ እውነታው ማንጋ እንዳለ ለይተን እናውቃለን። ሲቀጥል ደግሞ መንሱር ምን እያለ ነው? እኔ እንጀራ አልበላም እያለ ነውእንዲቻላልእንዲቻላልእንዲቻላልእንዴ ለመተኛ ስሄድ እንቅልፍ ሊያመጣልኝ የሚችል ምግብ ነው የምመገበው ሀብታ ገብቷል አይደለ። ወደ እንቅልፍ ምንድን ነው እሱ ምንድን ነው የሚባለው? መንሱር ማግኒዥየም የበዛበት ምግብ ነው የምመገበው። እሱ ቀይ ጤፍ ቀይ ጤፍ አልበላም። ቀይ ጤፍ እኔ እንጀራ አቁም ያለው እንጀራ አይበላም፣ እንጀራ አይበላም መንሱር እንጀራ መብላት ትተዋል። እንጀራ እኛ እንብላ እንጂ አንተ መንሱር እንዴት ትበላለህ እንጀራ? እንዴት ትበላለህ? ምን እናት በቃ ምንም ማድረግ አይቻልም። እንቀጥላለን። ሳፋሪኮም ምላሽ ሰጥቷል። ሰላም ሳፋሪኮም፣ እኔ ሱፊያን እባላለሁ። እሺ ትንሽ በሳፋሪኮም ቅሬታ ነበርኝ። በመጀመሪያ ግን ከመልካም ጎኑ ልጀምር። በጣም ሳፋሪኮም በጣም ቆንጆ ተመራጭ የሆነ እና ለየት ባለ አማራጭ የቀረበ ቴሌ ነው እንደ ቅሬታ እና እንደ አስተያየት ማቅረብ የምፈልገው ደግሞ በዚህ ሰሞኑ የተከበረው ወይም ሳምንት ሲሞላው የነበ የቀረው ሁለት ቀን ይላል አልአድሃ ነበር አይደል? እሺ። እና ሁሉንም አቀፍ እንደመሆኑ አንፃር አንድ ቴሌ ሲባል ለሙስሊም ምዕመናን እንኳን እንኳን አደረሳችሁ ቴክስት አልደረሰም። እና እንደ አንድ ተቋም ይሄ ነገር እንዴት ነው ብዬው። እሺ፣ ተልከዋል ለማያጠን ተልከዋል እንደ እኛ ሌላ ሳፋሪ ነው እንደ የምንጠቀመው። ተልኳለ። እኛ ሌላ ሳፋሪ ነው የምንጠቀመው። ስለዚህ እኔ የግል አይደለም። እንኳን አደረሰዎት የግቢያኔ አይደለም፣ በድርጅቱ ስም ነው እንኳን አደረሰዎች የሚለው እኔም እኮ ቅሬታዬ እያቀረብኩልሽ ያለሁት እንደግል አይደለም አደለም። አሁን የራሴ ተላከልኝ ብዬ እኛ እኮ እንኳን አደረሰ እንኳን አደረሰች ችግሩን የለንም። ምን ያክል እንደምትንቁን አወቀን እንጂ እናንተ ምናልባት ስልኮት ምናልባት ኔትወርክ ከሌለው ወይም ደግሞ ባትሪ ከሌለው ምናልባት በሜሴጅ መልክ ለሁሉም ተልቀዋል። አሁንም እየጠየኩሽ ያለሁት ለትግስትሽ አመሰግናለሁ። አሁንም እየጠየኩሽ ያለሁት ለእኔ ገባልኝ አልገባልኝ እያልኩ አይደለም ለብዙሃን የሚያነሱት ጥያቄን እየጠየቅኩሽ ያለሁት እያልኩሽ ነው። ምክንያቱም ለምን አልደረሰም የሚለው የእኔ ብቻ አይደለም ነው። ስለዚህ ብዙሀን የሚያነሱት ጥያቄ ስለሆነ በዚህ ልክ እርግጠኛ ሆነች ተልኳል ብለሽ ማንሳት ትችያለሽ፣ ወይም መመለስ ትችያለሽ። መረጃሽ ምንድን ነው? መረጃሽ ምንድን ነው ማለት እንደ ተላከ ማለት ምን አይነት መረጃ ነው የሚፈልጉ። ለምሳሌ በድርጅቱ አሁን የወጣ መግለጫ አለ፣ አሁን እንደዚህ ተልኳል የሚል። ምክንያቱም ብዙ ቅሬታ እየቀረበበት ነው በሳፋሪኮ ይሄ አልተላከም እየተባለ ነው። ስለዚህ በምን ያህል ደረጃ ነው መረጃሽ እያልኩሽ ነው። ምን ያህል ደረጃ ሳይሆን መቶ ፐርሰንት ተልከዋል፣ በሜሴጅ መልክ ለሁሉም ተልከዋል። ነገር ግን አንዳንድ ምናልባት ምን አልባት ሜሴጅ ላይገባ ይችላል በቻርጅ ሊሆን ይችላል፣ በተለያየ ምክንያት ሜሴጅ ከሌላ ለም ይመጣልም ምናልባት ካልገባሉት ለእርሶ ብቻ ሳይሆን ለሌላ ምን አልባት ካልገባሉት አንቺ ላላስጨንቅሽ አንቺ ላላስጨንቅሽ ብዬ አልፋለሁ ይሄንን ለማንኛውም አመሰግናለሁ ትልተናሽ ግን አሁንም ቅሬታ እንታቀርቢ ማሳስብልሽ ምንድን ነው የአሁኑ የአነሳዎችን ጥያቄ ለተለያዩ የስራ ድርሻ አካላቶች አሉ ሳፋሪኮም ላይ ያሉ ጠይቂያቸው። ምክንያቱም ይሄ ወደ ሌላ ነገር ነው የሚወስደው። ለሰጠሽኝ ምላሽ አመሰግናለሁ። ሌላ መረቅት ነገር አለ ከዚ ሳፋሪኮም ሰዶር ላመሰግናለሁ። ቲክቶክ ላይ እየደነሰች እየጨፈረች ራቆታን እየዘለለች እምትውልን ሴት አቅፎ ሚተኛ ወንድ ለእኔ ወንድ አይደል። በኢስላም ታሪክ አንድ ሴት ተደፍራለች ተብሎ እኮ ጦርነት እንትን ተደርጓል። ዛሬ እኛ ሴቶች የት ነው ያሉት? እውነት ሴቶች ናቸው። ቦታ ተቀያይረናል። በቃ ምናልባት ወንድነት ሴትነት ሱሪ መልበስ ቀሚስ እንትን ማለት እሱም ሱሪውም ቀሚሱም ቦታ እየተቀያየረ ሴቶቻችን ዛሬ የትን ያሉት የኛ ሴቶቻችን የማንም ካፊር ማላገጃ ሆኗል። ቲክቶክ ላይ ሰውነታቸውን እያሳዩ እየጨፈሩ በከፈላ ይባሉን ሀያ የሚባል ነገር አላ አንስቶታል እንደ ለወንድ እንኳን ሲያደርገው የምታፍረውን ድርጊት ሴቶቻችን እያደረጉት በኮንፊደንስ ለሊት መኝቷ ቤቷ ጎጭ በላ ኦንላይን ላይ ከማንም አጅነቢ ጋር ታውራለች። በዚህ ተጨባጭ በጣም የሚገርመው ደግሞ ስብሓና እዚህ የደነሰች የሆነ ነገር ሲኖር በቃ ለእስላም ፊዳ ሆናሉ። ስላም እንደዚህ መጀመሪያ ለስላም ፊዳ ከመሆንሽ በፊት አንቺ ሙስሊምን ምሰይ ኢስላምን ምሰይ እስልምና ያስቀመጠው መስመር አለ። በተለይ ወላሂ ያሳዝናል። እንደ ወንዶች ደዩ ሰው ናቸዋል። እኔ እኔ እንጃ ቲክቶክ ላይ እየደነሰች እየጨፈረች፣ ራቆታን እየዘለለች ምትውልን ሴት አቅፎ ሚተኛ ወንድ ለእኔ ወንድ አይደለም። እቺ ሴት እኮ ባል አላት ወንድም አላት አይ እንደ ተጨባጭ ቤተሰብ አላት ስሙ ጉዳችን ጉዳችንን ስሙ ብዙ ነጥቦች ስላሉ አመራር አተናል ወላሂ ዑለማዎቻችን ዱዓቶቻችን ሮቃ እንሄድ የድምፃችን ይሰማ ትግለን ታቆጣላችሁ አልሐምዱሊላህ የተወሰኑ ወንድሞች በአንድነት የብሔር ልዩነት ሳይኖር ሀታ በጣም በሚገርቡ በትግሉ መሃል ውስጥ ዘራቸው ከምን እንኳን ተጠያይቀ አንተዋወቅ ወንድማማቾች ነበር። ዛሬ ያ ትውልድ እየጠፋ ነው። በምን ቀየር ነው? በጥቅም ቀየር ነው። በዱንያ ቀየር ነው። ግልጽ ነው። ማውረው ከእምነታችን ሌላን ነገር እያስቀደምን ነው። ከእምነታችን በዱንያ በብዙ ጥቅማጥቅሞች የተቀየር ነው። በአመራር ደረጃ ያለን ሰዎች ከእኛ የማይጠበቅ ነገር አደባባይ ላይ ወጥተን እየተናገርን ነው። ዑማው መሪ ይፈልጋል። ዑማው እዚህ ጋር ያደረሱት ጀግና የሆኑ መሪዎች ናቸው። ነቢ ስለም ነቢ ስለም ሲሞቱ ወዲያው በእስላም ታሪክ አይታችሁ ከሆነ ልክ አንድ አካል ሲሞት መሪ ነው አይደል ወዲያው እንትን የሚለው የቤት አውራው ምንድን ነው? አባት ነው አይደል ሰብሳቢ አካል ያ ይሄ ዑማ የቲም ሆኗል። ሀሰተንኛ አገር ያለን ወንዶቻችን ትናንትና አላህ እስላምን ከመጠበቅ ወአዒዱ ለሁም መስተጣዕቱ ምንልቀወ ለኢስላም ጠላቶች በጉልበት ተዘጋጁ ተብለው፣ ዛሬ የትኛው ጉልበት አፍንጫ ብትባል ጫት የሚወጣው ፍንጫ ቦርጫችን፣ ተመልክቱላጅ ትላንት የነበረን እንኳን ሐማስ አለ፣ ለዒልም ቦታ ነበረን፣ ለስፖርት ቦታ ነበረን፣ ለኸይር ነገር እስላምን ለመነሰር የማንከፍለው ነገር አለ። ሩቅ አንሂድ፣ በእኛው ታሪክ በአዲስ አበባ ተጨባጭ የዛሬ እኔ ወላ ሩቅ አንሂድ፣ ራሴን ታሪክ ምናልባት የግለሰብ ሕይወት ማውራት ያስፈልጋል። የዛሬ 20ና አስራ አምስት ዓመት ኢቲቪ ላይ ዜና የምታወራው ሴት ከሆነች

ሙፍቲን አላህ ይጠብቃቸው። መሻይኮቻችን አላህ የጠብቃቸው ለኔ ግን መሪ እስላምን ኖሮ ሊያኖረኝ የሚችል ልክ ልካችንን ሰማና እና እናንተም ተስተካከሉ፣ እኛም እንስተካከል። ሴቶችም ተስተካከሉ፣ ወንዶችም እንስተካከል። ሌላ ምንም ልላችሁ አልፈልግም። አሁን ያለንበትን ሁኔታ ሙሉ በሙሉ ዲፋይን አድርገው ነው ያወሩት። ሙሉ በሙሉ አሁን ያለንበትን ሁኔታ ነው የተናገሩ። በፊትኛ ዜና ላይ የምታነቧ ሴት ከሆነች ቴሌቪዥኑ ላይ ዳንቴ ልናለብስ ነበር እያሉ ነው። ምንም ላልፈልግም። ከዚህ ብዙ እንማራለን። እንደዛሬ ያዝንላቸው። ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።